ሚስቴ ማለት ይሄ ነው። አሁን እሱ ነው። በእናትሽ ፊሪ፣ በእናትሽ ይሄ ነገር ይቅርብሽ ሽንታምሽ። እኔ ግን ማን እንዲሆንኩም ለዚህ አልጫውን እንዳሳየዋለሽ ብቻ ቀስቴን እንደሆን አልጫ አንቺ ደግሞ ማነሽ? ቀስቴ ማለት አንተ ነህ? አዎ ቀስቴ ነኝ። አሁን ወሬ ሳታብዥ ማንነትሽን ተናገር ፊዮሪዬ። የኔ ናት፣ ይሄ የኔ ቁንጆ። በቃ ይህ ነገር ይቅርብሽ አንቺ ሽንታም። ስን በይ። ብራቮ ብራቮ ብራቮ ብራ። ስፈልግሽ ነበር። ፊዮሪ ማለት አንቺ ነሽ? አዎ ፊዮሪ ማለት እኔ ነኝ። አንቺ ጫጩት፣ አንቺ ማን አባሽ ነሽ ነው ፎንቄን የተዳፈርሻት? ስማ፣ ልብ ያለው ሰው ሰውን ሳያስብ አያጠቃምሽ። ቆይ ደግሞ ማንን አጠቃው? ቅዱስን ያንን ወጠጤ ነው እንዴ? እንኳን እሱ አንተም ወጠጤ አልተባልክም። እሺ። አንቺ ልጅ በጥፊ ሳላጠና ግርሽ ተረጋግተሽ ብትወርኝ ይሻልሻል። አንተ ወንድ ነህ፣ እኔ እንካኝና፣ እኔ ፊዮሪ ማን ጆንኩኝ ያሳያለሁ። እሺ። አሁን ምን ልታረጊ መጣሽ? ላስጠነቅቅ ከፈለግ ደግሞ ልፋለመ ፈልበ እንኳን ይቅርብሽ። ግን ምንድን ነው ምታስጠነቅኝ? ከዚህ በኋላ ተሳስተ ቅዱስ የደረሰበት ደርስና እገልሃለሁ። እውነትሽን ነው እንዲ እንዳፌዝግ እኔ ፊዮሪ ማንዶንኩኝ ያሳያል። እንደዛ ከሆነ ከዚህ በኋላ ተሳስታችሁ እንኳን ቢሆን አንቺ መሆንሽ ያወጠጤ ፎንቄን ጫፋን ብትነቂ እመኚ ሁለታችሁንም ከምድረገጽ ነው ማጠፋችሁ። የኔና የሷ ነገር እንዲህ በቀላሉ አይበርድም። እሺ፣ በእናትሽ ፊዮሪ፣ ሁላችንም ከምንሰቀይ ምን አለበት ሁሉንም ትተን ብንሄድ። በቀላሉ አይበርድም ስትይ ብቻ ያለት መቻት። እንደው እኔ ፊዮሪ ደግሞ ማንነቴን አሳያለሁ። እሺ ገባ? አንቺ ልጅ አይደለም ፎንቄን ፎንቄ ነቅትሻ ላይ ያለችውን ያለችን ዘንብኳት እሺ፣ ብትይ እመኚ አንላቀቅም፣ እገልሻለሁ። ገባሽ? እኔ ፊዮሪ ደግሞ ማንዶንኩን አሳይሃለሁ። በመጀመሪያ ለቤት አዲስ ከሆናችሁ ይህን ቪዲዮ ስታዩ ላይክና ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ዩቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይን? ያለው አልሐምዱሊላ፣ ሰላም ነኝ። በቀጣይ ቪዲዮ ማሳያችሁ አንደኛ ቪዲዮ አለ ማለት ነው። እናንተ ብቻ እስከ መጨረሻው ማየት ነው ማለት ነው። ቀጣይ ቪዲዮ ላይ ማሳያችሁን ፊዮሪ እንግዲህ እንዳያችኋት ቀስተን አስጨንቀዋለች ማለት ነው። አስጨንቀዋለች የሴት ወንድ ጀግና ኮናት ሐቂቃተን እኔ በጣም ነው የምወዳት። በጣም ነው በቃ የፊልሙ ንግስት በላተራሱ ራሱ ማለት ነው። እንደው ማሽቃ በጦላ አይመስልኝም። አይሆንም ሲጀመር እና ፊዮሪ በጣም በጣም በጣም ትመቸኛለች። ለማንኛውም ቀስቴም በቹቻ ቀልድ ያላቅም፣ ፊዮሪም ደግሞ በቅዱሴ ቀልድ ያላቅም። በቅዱሴ ተመጣ አፍንጫህን ነው መሰብርልህ። እሱ ደሞ በቹቻ ከመጣሽ በፎቃዬ ከመጣሽ እንግዲህ አንችንም ቅዱሴንም አፍንጫችሁን ቀርቶ ከምድር ላጠፋችሁ ይችላለሁ በሚል መልስ መልሶላታል። በሚያሳዝን ሁኔታ ማለት ነው። ያሳዝናል። ለማንኛውም ያው ለሴት ልጅ ያን ያክል መልስ አስፈላጊ ነው ብያለልም። ምናልባት ክብር እንኳን ቢኖር ጥሩ ነበር፣ ያን ገባሽ ምናምን ነገር እያለ ባያገራመጣ አሪፍ ነበረ። እስኪ ለማንኛውም ቀጣይ ቪዲዮ ላይ አሁን ፊዮሪ ኃይለኛ በቃ ጠንካራ፣ ጉልበተኛ ምናምን ነገር ሀርደኛ ነገር ነው የምትመስለው ለሰው ግን፣ ከኋላ ያለውን ቪዲዮ ማሳያቸው ይሆናል። ፊዮሪ አዛኝ በቃ የሆነ ታጋሽ በቃ የሆነ ጨዋ ናት። ያም ደግሞ ከኋላ የምትሰራቸው ቪዲዮዎች ምስክር ናቸው ማለት ነው። ምክንያቱም ብዙ ቦታ ላይ ስናያት ኃይለኛ፣ ጉልበተኛ፣ ምትማታ፣ ምትቧከስ፣ ምትቦጫጨቅ ሁላ ነው የምትመስለው ግን ከኋላ ያለዋ ቪዲዮ ቪዲዮ አንድ አንድ ቪዲዮ ስትሰራ ሰው በስነ ስርዓትና በጨዋ መልክ ሲያናግራት ጨዋና ስነ ስርዓት ያላት ሴት እንደሆነ ደግሞ ብዙዎቻችን የተመለከት ነው እና ያየነው ነገር ነው ማለት ነው። እና ቀጣይ ቪዲዮ ላይ እስኪ ለሄዋን ምን ትላት አለች ማለት ነው። ምን ትላት አለች፣ ምንም ምትላችሁ ይመስላል? ፊዮሪ ተረጋጋሽ ስትላት አያባክሽ፣ አልተረጋጋሁም ምናምን ትላት አለ ማለት ነው እና እስኪ ለማንኛውም ቪዲዮውንም ማሳያችሁ ይሆናል ማለት ነው። እስከዛ ድረስ ግን ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። ወደ ቪዲዮ ሪያን ታረጋሽ እንዴት ነው ምረጋግ በቃ በእናቶ ሪ እንዴትም ብለሽ ተረጋጊ። ከዚህ በኋለ ጻ ምንም አይጠቅመንም? እርግጥ ነው መጣላት አይጠቅመንም። ግን ደግሞ ከቹቻ ጋር መከባብር ቀስቴን ደግሞ ቅዱስ ላደረገው ነገር ዋጋው መስጠት አለብ። ቆይ በቀል ምን ይጠቅማል? እሱ የፈሪዎች አባባል ስለሆነ እኔ ጋር ቦታ ተይ ፊዮሪ፣ ምን አለበት እኔንም ባታስጨንቅ። መጨነ ካልፈለሽ ከዚህ በኋላ እዚህ ነገር ውስጥ ራሽን አታስገቢ ቢሆን ጥሩ ነበር። ግን ደግሞ ላይ አስችለኝ። ለምን? ምክንያቱም ስለምወድ፣ ይህን ጉዳይ እስከምጨረስ ግን ባቶች ነው የሚሻለው። አለበለዚያ ግን አንድ ነገር እንዳድርግ ታስገድጅኛለሽ። ምን አይነት ነገር ባንቺና በቹቻ መሀል ያለው ጸብ፣ ከእናንተ አልፎ የግሩፕ ጸብ እንደሆነና በእናንተ ምክንያት ደግሞ እኛ መማር እንዳልቻለን ሄጄ ለርዕሰ መምህር እናገራል ያንን እኔ አንቺ ነገር ያበቃ ነታል። ፊዮሪ ሙች ከፈለግሽ አንቀሽ ግደኝ እንጂ ይህንን ነገር ከማድረግ ወደኋላ አለሉምሽን ቤተሰብ እንግዲች ፊዮሬን እንዳያቸዋት ናት። ያው ምክንያቱም ከአንቺ ስለምወድሽ ስትላት አሁን እንኳን ይሄን ነገር እስከምጨርሽ ድረስ አትውደጅኝ በማለት ለህዋን መልሳላታለች ማለት ነው። ያ ማለት እንግዲህ በቃ አዛኝናት። ውስጧ ዲፍ ያን ንጹህ ነው። ለሰው ልጅ እንደምታስብ ሰው ከሚጎዳባት ይልቅ ራሷ ብትጎዳ እንደሚሻላት ያኔ ያስገነዝባል ማለት ነው። እንግዲች አሁን ደግሞ አሽቃባጩን ማናላችሁ ስሙ ማን ነበረ? ስሙ አሽቃባጩን ይጀላችሁ መጥቻለሁ። አሽቃባጩ ስሙ ጠፋኝ። እንግዲህ በቀልድና በጨዋታው የሚታወቅ እንዲሁም በማሽቃበጡ የሚታወቀው ቦቸራን አሳያችኋለሁ ማለት ነው። ቪዲዮው ይቀጥላል፣ አላለቀም። ወደ ቦቸራ ቪዲዮ እንሄድ ያለን እያልኳችሁ ነው። ሲያሽቃብጥ አሳያችኋለሁኝ። አሁን ወደ ቦቸራ ቪዲዮ ላሳያችሁ ያላ ይሄ በደንብ ብቻ ልትደብቅላቸው እየሞከርክ እንደያሉ። ይሄ ለምን ደብቅላቸዋለሁ? ምን አገባኝ እንዴ? ለምን ከሆነ ጥሩ ግን፣ ቆይ ለምንድን ነው ያ ሁሉ አምባጓሮ የተነሳ? አረ ታሪኩ ረዥም ነው። ባሰሙ ነው የሚሻልሽ። ለምን እዲ? ምክንያቱም ጉዳዩ ከቅዱስ ጋር ስለሚገናኝ እኮ ነው። ቆይ ቆይ ቆይ፣ አንዴ ቆይ። ቅዱስ ማለት የመምህር በቃሉ ወንድም ነው አይደል? እዲ፣ ወይኔ ወይኔ፣ ቸራ፣ እኔ እኮ ችግር አለብኝ ቸራ። እያየሽ አይደለም እኔ በቃ፣ ምንም ማለት ነው። እንደምታውቅም አውቃለሁ። ቆይ ለምንድን ነው ማት ትቸርዬ እኔ ስራዬ ሻይ ቡና ማስተናገድ ነው። ሙች ምንም ቤቴ አዲስ ከሆናችሁ ሰብስክራይብ ነዋ ላይ ከማድረጋችሁ አትርሱ። እንዲሁም ሁል ጊዜ የምለቀው ቪዲዮ እንደደረሳችሁ የደወል ምልክቷን መንካት አትርሱ። ባይ ባይ ሀባይቢ።